ከዛ ውጭ ግን እንግዲህ ጠቅለል አድርገው ሰዓቱን ምናልባት ጣራውን ስለማላውቁ ሰዓቱን ጠቅለል ሳደርገው ግን መንፈስ ቅዱስ በአገልግሎታችን ሁሉ የበረዳ ቢሆን ቅሉ አሁን ያነሳነው የንግግሩን ክፍል ብቻ ነው። ምክንያቱም ያነሳ የተነሳንበት ርዕስ በመንፈስ ቅዱስ ትናገራላችሁ የሚል ስለሆነ ነው። መተርጎምም፣ መጽሐፍም፣ ሌሎችን ነገሮች በቤተሰብ ማድረግ በመንፈስ ቅዱስ ነው። ስለዚህ እንደው ይህን ጉባኤ የታደማችሁ ሁላችሁም በእውነት የቤተክርስቲያን ልጆች የተቀደሰ ትዳርም እንዲኖረን በተቀደሰ ህይወት ልጆቻችንን ማሳደግና እንደገና መውለድ ለበጎ ነገር ራሳችንን መውለድ የሚያስፈልገው የሚቻለው በመንፈስ ቅዱስ ነው ሁላችን። የዘላለም ህይወትን ያገኘንበትን ልደት ያገኘ ነው። በመንፈስ ቅዱስ ነው አይደል? ስለዚህ አሁንም ማስቀጠል የምንችለው በመንፈስ ቅዱስ ነው እና ለመንፈስ ቅዱስ ተዋህዶ የሚያበቃ መንፈስ ቅዱስን ለመዋሃድ የሚያበቃ ዝግጅትም ከኛ ይጠበቃል ማለት ነው። እሱን በኢየሩሳሌም መቆየት ነው። ኢየሩሳሌም ወንጀልና ኢየሩሳሌም ደግሞ መንፈሳዊ ህይወት ነው እና በዛ ውስጥ ጸንተን መቆየት ሁላችንም ይጠበቅብናል ማለት ነው። እሱን ካደረግን ብቻ በቂ ነው። የመንግስት ቅዱስ ጸጋ ነው ይወከለ ከዛ በኋላ ነው እንግዲህ መከራ ቢመጣ እንደ ደስታ መቁጠር የሚቻለው። ሀዘንን እንደ ደስታ ቅዱስ ጳውሎስ ሀዘንተኞች ስንሆን ዘወትር ደስ ይለናል አደል የሚለ ሁለተኛ ቆረንቶስ መልዕክቱ ምዕራፍ ስድስት ላይ ሀዘንተኞች ስኑ ዘወትር ደስ ይለናል ይለ። በሀዘን መደሰት ይቻላል። ከዛ በኋላ በወይ ጠጭ አለ ከመብል በመጠጥ ማለ ስለታችሁ ሲሸምር ብቻ አደለም። ከዚያ በኋላ ምትደሰቱት ሲገርፏችሁም እና አሳልፎ ሲሰጧችሁ ለሌላ ለልዩ ልዩ መከራ ሲዳርጓችሁ ደስ የምትሰኙ ትሆኑ ስላላችሁ እና ስድብን እንደምርቃት እርግማንን እንደበረከት መቁጠር የምትጀምሩት በመንፈስ ቅዱስ ማገልገል ስትጀምሩ ነው ማለት ነው፣ እና በሁሉም ህይወታችን በሁሉም ህይወታችን ከሰውም ከእግዚአብሔርም ጋር የምንግባባን ነው ዘንድ መስማትን መናገር የምንችል ዘንድ መንፈስ ቅዱስ ለሁላችንም በእውነት ያስፈልገናል። እንግዲህ በአንድ ክርስቲያን ከተቻለ ምንድን ነው ተናጋሪ በመለኮት ይለዋል። ዮሐንስ ወልደ ነጎድጓድ አባቶቻችን ለዮሐንስ ወንጌል አርስት ሲሰጡት ተናጋሪ በመለኮት ይሉታል። ይሄ ማለት በድህንፃ መለኮት እየተቃኘ የሚናገር ማለት ነው። ልክ የክራር መቺ የሚመታበትም ታውቁታላቸዋለን። ክራሩ የሚያስጽበትም ማለት ነው። እሱ ድህንፃ ይባላል። በዛ እየተቃኘ የሚናገር ነገር መለኮትን የሚናገር ማለት ነው እና አሁን ንግግሮቻችን በሙሉ አለማዊ የሆኑብን ክርስቲያን እኮ ነን ወንጌል ስንማረም ቆይተን ስንመጣ ንግግሮቻችን አለማዊ ናቸው ወንጌልም ተሰብከን ተመልሰን ሄደን እንሰዳደባለን ግን ስንማረው ያመሸነው ወንጌል ምንድን ነው የሚለው የሚመርቋችሁ የሚረግሟችሁ ሁሉ መርቁ ነው የሚለው እኛ ግን የሚመርቁን ስንራገም እንታያለን ይሄ ክፉ መርገም ካፋችን ሊወጣ የሚችል ነው፣ በመንፈስ ቅዱስ መናገር ስናቆም ስለሆነ። በእውነት በመንፈስ ቅዱስ መናገርን ይሰጥን ዘንድ እግዚአብሔር አንደበታችንን ይቃኝልን ዘንድ በሚገባ እየጸለይን መኖር ይገባናል። ከቻላችሁ ከማንም ሰው ጋር ንግግር ከመጀመራችሁ ጸሎታሉ አባቶቻችን ይሄን ያደርጉ ነበር። ልማዳቸውን በዜና ውስጥ ስትመለከቱ መነኮሳት መጀመሪያ ሲገናኙ የሚያደርጉት የሚለዋወቁት ከሰላምታ በፊት ጸሎት ነው፣ በጋራ ስለ ያሉ ከዛ በኋላ ንግግር ይጀምራሉ ማለት ነው። የሚያግባባቸው ጸሎቱ ነው። ያ ማለት በነሱ አድሮ ያለ መንፈስ ቅዱስ ሁለቱን እንዳይወባቸው ነው የሚያደርጉት። ቅዱስ ኤፍሬም እና ቅዱስ ባስልዮስ እንዳውም ቅዱስ ኤፍሬም እንደሚታወቀው ሶሪያዊ ነው፣ ስፖርስ ቋንቋ የሚያወራው ቅዱስ ባስሚስ ደግሞ የጽር ቋንቋ የሚያወራው የግሪክ ቋንቋ ማለት ነው። በሁለቱ መግባባት በወቅቱ በአስተርጓሚ ነበር የሚገና የሚነጋገሩት። ቆይተው ግን ጽኖት አደረጉና መግባባት ይቻሉ ማለት ነው። የማትግባቡ ሰዎች ጸልዩ ሆኑት። ከጓደኞቻችሁም ጋር ከቤተሰቦቻችሁም ጋር የማትግባቡ ከንስሐ አባቶቻችሁ ጋር የማትግባቡ እንደዚህ ከሆነ ጸልዩ። ያን ጊዜ በመንፈስ ቅዱስ መስማት በመንፈስ ቅዱስ መናገር ትጀምራላችሁ ማለት ነው። እሱ ሲሆን እንኳን ከሰው ጋር ከእንስሳ ጋር ትግባባላችሁ። ቅዱስ ያዕቆብ ዘሥሩግ የአይዋፍ ድምፅ ይሰማ ነበር አይደል? ዛይዋፍ ድምፅ ወዛራዊ ንካ በመንፈስ ቅዱስ ያዕቆብ አይመረው ለበው ይላል። ያዕቆብ በመንፈስ ቅዱስ የአራዊቱን ጨዋታ የወፎችንም ድምፅ ይሰማ ነበረ ይላል። ስለዚህ እንኳን የሰው የአራዊት የእንስሳት ድምፅ ይሰማናል። ከዛ በኋላ አሁን አንተ ያካተ የሚችለን ድምፅ መስማት ነው። በቃ አንችም የቸገረች እንደዛ ሊሆን ይችላል። ግን ይሄ የሆነው በስጋ ስለምንኖር ነው። ዝም ብለን ስጋ ብቻ ለት ይሆናል እና መንፈስ ቅዱስ ይኖርብን ቅዱስ ጳውሎስ ያለው በመጨረሻ ጠቅስላቸው ጥቅስ ነው ወይ የኤፌሶ መልዕክቱ ምዕራፍ አምስት ላይ ቁጥር አስራ ስድስት ይመስለኛል። ቁጥር አስራ ስድስት ላይ ምንድን ነው ብሎ የተናገረው መንፈስ ይሙላባችሁ ብሎ የተናገረው በወይም ጠጃ ትስከሩ መንፈስ ይሙላባችሁ ብሎ የነገረን እና መንፈስ ቅዱስ ይሙላባችሁ ተብለን የተነገሩ ነው። ጸጋው በውስጣችን ላይ ያለው ሁላችንን እንዲያስማማን እንዲያመቻችን ነው ማለት ነው። መቼስ አሁን አንዳንድ ምንድነው የሚባለው በሴቶች ፀጉር በመስለው፣ ፀጉሯ ምናልባት ዘይት ቢደረግበት የከረደደው ይለሰልሳል። ይለሰልሳል እንደ የደረቀው ፀጉራችን የደረሰው ራሳችን ቅቢ ስንቀባው ዘይት ስናፈስበት ይለሰልሳል። እንደውም ለቁስል ሁሉ ዘይት እናደርጋልና ደጉ ሳምራ እንዳደርግ በዛ እናደርጋለን። እንደምንድነው ቁስሉ እንዲለዝብ ነው እንጂ ዘይቱ በራሱ መድኃኒት ሆኖ አይደለም። ቁስሉን ግን ያለዝበዋል ከዛ ከመሰንጠቅና ከመድማት ይታደልቀና መንፈስ ቅዱስ እንደዘይት ነው። እንደውም በዳዊት መዝሙር አርባ አራት ቁጥር አስር ላይ ዘይት ተብሎ የተጠራው መንፈስ ቅዱስ ነው ጥማት ወይም የደስታ ዘይት ተብሎ የተጠራው መንፈስ ቅዱስ ነው። እና ይህን የደስታ ዘይት ብንቀባ አይምሯችን አንድ በታችን የተዘራ ይሆናል። ሰው ማናቆትም እኛም ራሳችን አንቸገርም ማለት ነው። እንደው በእውነት እንደዚህ ባለ መንገድ ሁላችንም ራሳችን ልናስተካክልና በመንፈስ ቅዱስ ልንሰማ፣ በመንፈስ ቅዱስ ልንናገር ያስፈልጋል ማለት ነው። እንግዲህ የመጨረሻ ጥቅስ እያልኩ ብዙ አስረዘምኩ መሰለኝ። ይብቃኝ ምስክር እግዚአብሔር ይስጥልኝ። አመሰግናለሁ። ስላስጠብቅኳችሁ ይቅርበን። ደህና ደሩ።